አይችልም። ስለዚህ እሷ ትስራ፣ በቃ ተስማምታት ትስራ ከምናምን ነገር አልኳት ማለት ነው። ከኔ ጋር ብዙ አንስማማ፣ ሁሉም ሰው ፀባይ ይለያያል። እኔም ደካማ ጎን አለኝ፣ እሷም ደካማ ጎን ነው። ሁሉም ሰው ፍጹም አይደለም ምናምን አልኳት። እሺ፣ እኔም ብዙም አልቆይም፣ ተስማምታት ጋር ትሰራለች ምናምን ነገር አለችኝ። አንቺ ምን አስጨነቀሽ? በቃ ትሄዳለች። አይ፣ ስለዚህ ዝም ብለሽ ስራሽን ስሪ፣ ይሰማሻል እሺ እሷ ሲ እሷ ሲጀመር እሱ ቤት አስቆይም ትለቃለች። ትንሽ ጊዜ ነው የምትቀመጠው ስለዚህ እስከ እስክትሄድ ድረስ ቻያት ምንም ነገር በቃ በቃ ችግር የለውም አልኩሽ። እሱ በቃ ዝም በያት። አሁን እሱ ብዙ ምን ማልቆይም ብለሻል። እስከዛ ወይ አስር ቀን ይሄ ወር ሰላሳ እስኪሞላ ምናምን በ ሀያ ቀን በቆይ ነው ከዛ ትወጣለች። ስለዚህ ደግሞ ሲደርስ ስለምትወጣ በቃ ተቻችላችሁ ኑሩ። እስከዛ እንደ ድሮ ሁኚ ማለት ነው በእኔ እኔ እኔ እኔን አለችኝ። ና ለኔ ማለት ነው ያለችኝ ለአንቺ ብር ነይ ተብሎ እኔ እኔ መንጣት አልችልም። ማርፋ ለኢትዮጵያ ነው መንጣት አልችልም። ስለዚህ እና በቃ ስራ ላይ እኮ ስራ ማውራት መችሻል።

አሮጊታም ትንሽ ትጠጣለች። ይሰጥ እሺ። ማን ኪስ አይ አይ አይ፣ በቃ ስለ አዎ፣ ስለዚህ አንቺ ለምን ታስረጅኛለሽ? አንቺ ንጻባ እኔ ያውቃል። ስለዚህ ወርቅዬ፣ ስለዚህ በቃ ዝም በያት እኮ ነው የምልሽ። አትናደግ

የምለው ጨው እንዴት ጀበና ውስጥ ይደረጋል? ላንች ተላይ ሰፎ ነው ማለት ነው ወይ? መከራ ወይ መከራ

እንት ነው በራሷ ቪዲዮ እየሸረተላት ነው። መለኛ አዲስ ነው ነበል ባካለ እድሜ እንዴት ያጠፋሽ ቦታ ስሚ መለኛ እየሸረተላት ነው ነው እዚህ ነው።

የመጀመሪያ ቀለል ያለ የምግብ አሰራር ይዘንላችሁ መጥተናል። እንደዚሁም አበላሉን ሲገቡ ምንም እሺ፣ ልጅነት ዛሬ ላይ ማታ አሳየኋችሁ። ልጅ ናት እሱ የምትባል ይሄ ነበረ ታሪኳ። ምግቡን ፎቶ አላኩትም፣ ሰሌላክ ቪዲዮ ነበር። ፎቶ ነው የምትፈልገው፣ በወላንሳ ነው ቪዲዮን የላኩት በሱ አኮ ነው። አይ ሌላ ነገር እንዳላደረገኝ

ሰኪና ሰኪናው ፓስፖርቱ ላይ ያለው ነው። ሰላም ላንተ ይሆን፣ እንዴት ሰላም ነው? ቤታ ይባረካል። አዎ፣ ፓስፖርቱ እኮ ከላይ ያለው እራሱ ነው። ይሄ ደግሞ ፓስፖርቱን ሰላም በሚል ከላይ ያለው አዎ ከቻልክ አንተ ፕራይቬት አድርገው እናደርገዋለን፣ ተባብረን። ምን ማለት ነው? እነሱ ላይ አቁ ይችላሉ። ገና መለማመድ ላይ ናቸው። ሀይት ይሄ እንትን ነው፣ ቴክኒሻን ነው። አድርገው በዩ። እንደዛ ከሆነማ አንድ ላይ የምችል ከሆነ ሁሉም በአንድ ፕራይቬት የሚሆን ከሆነ እስቲ እስካን አርገውና አርገሉ በለው። አዎ በዩ። እንደዛማ እኛም እናንዳንዱ ከማድረግ በዩ እና ቪዲዮ ደግሞ ግማሹ ማታ አድርጌው ነበር። እኔ ዩቲዩብ ስቱዲዮ ለማምጣት እንዲህ ብሎኝ ነው። እና ከቻልክ ደግሞ ዩቲዩብ ምን ነው ቪዲዮውን ደግሞ ፕራይት አድርጋቸው ማለት ነው። እኔ ግማሹ ነው አድርጌያለሁ። አዲስ ስለ አወራሁት ይመስለኛል። ዩቲዩብ ስቱዲዮ እንዲህ ብሎኛል ለእኔ ማለት ነው።

ሰላም ጤና ይስጥልን። ሰብስክራይብ አድርገሻለች፣ ዩቱብ ላይ ማየት አይቻልም። ይሄ ይሄ ፌር ምናምን ነው ወይ እንዲህ አራት መቶ አርባ ሰባት ታይቷል ይሄ

ፍቅርዬ ማዓሪ እንዴት ነሽ?